አሁን ወስዳችሁ ወደ አይዳ ቪዲዮ ነው። የቀድሞ የነዋይ ደበበ ባለቤት ነች። ሙስሊም ነች። አሁን ላይ ከነዋይ ደበበ ጋር ቆይቷል። ከተፋቱ የልጇ ሀዘን እጅግ በጣም ጎርቷት ነበር እና ስለሱ ነው ከሰይፉ ጋር እያወጋች የነበረው። ቪዲዮ እንመልከትና ከዚ የራሳችን ሀሳብ ስት ትሰጥበታለ። እንዴት ሆና ይሆን? ምን ሆን? የሚያጽናና ምናምን ነው የሚሉኝ የደወሉ። እኔ ትልቁ ነገር ያጽናናኝ ምንድን ነው? በቃ በቀጥታ ሀንድ ፐርሰንት በቃ ፊቴ ነው ዳላ ማዞሬ ነው ረዳይ እሱ ደግሞ የሚሰግድበት ስጋጃ ደግሞ ለእህቴም ቤትም ሲሄድም እሱ አጋማለህ ቆይ፣ ላሳየት ይሄ እሱ የሚሰግድበት ስጋጃ ነው። በዚህ ነው የምሰግድበት እና በጣም ሙር በቃ ከአጠገብ ያለ ያለ ነው ይመስለኝ። በእኛ ደግሞ በስልምና ምን ይባል መሰለህ፣ ጀነት የእናት እግር ስር ነው የሚገኘው ስለሚባል ከዚህ በፊት ኪድኒ ሰጥቼ ለማትረፍ እንደሞከርኩኝ አሁን ደግሞ ህዩቴ እስክታልፍ ድረስ እንግዲህ ጠዋትና መታ እየሰገርኩኝ ለሱ ደው አደረግለታለሁኝ ነው እንግዲህ የእስልምና አስተምሮት ነው። እናቶቻችን በህይወት ያሉ ልንንከባከባቸው፣ የፈለጉትን በቻለ መጠን ማድረግ የምንችለው ልናደርግላቸው ይገባል። የወላጅ ሀቅን የምንወጣ አላህ ያደርገን። በህይወት ከሌሉ ደግሞ ዱዐ ማድረግ እንዲሁም ደግሞ ለነሱ ሰደቃቱን ጃሪያ ሰደቃ ማድረግ እጅግ በጣም ጠቃሚ ነገር ነው። ስለዚህ በቻለ መጠን ይህንን ልናደርግ ይገባል። እንግዲህ እናት እንኳን ልጇ ሞቶ ይቀርና በህይወት እያለን እንኳን እንቅፋት ሲመጣን የሆነ ነገር ስንሆን ምን ያህል እንደሚሰማት ምን ያህል እንደሚያማት እናውቃለን። እና አይዳ ገና ወጣት ልጇን ነው ያጣችውና በዚህም የተነሳ እጅግ በጣም በሀዘን ተጎድታለች። ነገር ግን ቁርአን ነው የሚያጽናናኝ እያለች ነበር፣ ሌላ ቪዲዮ ነበርና፣ ቁርአን ሳዳምጥ እጅግ በጣም ያጽናናኛል። ለሌሎች ሰዎችም እንደውም እመክራለሁ ሲጨነቁ ሲያዝኑ ቁርአን እንዲያዳምጡ እያለች ነበርና እንግዲህ አላህ ሰብሐነወተዓላ ሰብሩን ይስጥሽ። ከልጅሽ ጋርም የረሱል ሰለላሁ ዓለይሂ ወሰለም ጎረቤት በፊርደውሱ አንድ ላይ ያደርጋችሁ። ነው ማለት ፈልገው። የልጅሽ ቀብሩ ኑር ያድርግለት። ቁርአን ሲቀራ ሱዳናዊ ነው የምትመስለው ወይም ደግሞ አስተያየቶችን ሳይ ቁርአን ሲቀራ ሱዳናዊ ነው የሚመስለው ይሉሃል ይሉኛል። ብዙም ብዙ ጊዜም ፌስቡክ ፔጅ ላይም እለቃለው። በሚሊዮንም የታዩ እይታዎች አሉ።

ወላ የኡዱህ ሒፍዙሁማ ወሁወል ዓሊዩል ዐዚም። ማሻላህ ማሻላህ ማሻላህ ተውፊቅ ምንሽድ ተውፊቅ፣ እንግዲህ በነሽዳ ስራው እናውቀዋለን። አንዳንዴም ደግሞ ቲክቶክ ላይ እንዲህ ቁርአን እየቀራ ቪዲዮችን ይለቃልና እጅግ በጣም የሚያምር ድምፅ ነው ያለው። ሰይፉን ፈዞ እየተመለከተው ነበረና የሱዳኖችን ቁጭ ነው ያደረገው። ሙሉ ሰላሳ ጁዙን እንዲሰራ ነው የምፈልገው። እሱም እንሻላህ አንድ ቀን ወደ ቁርአኑ ሰላሳ ጁዝ ቁርአን እንሻላ ሂጅ ይመጣለሁ የሚል እንግዲህ ከኢንተርቪው ላይ ሰምተናል። እንጠብቃለን ቶፊቄ፣ በዚህ ድምፅ በዚህ በአማረ ድምፅ ቁርአን ቀርተህ እንግዲህ ወደኛ እንደምታደርሰን ተስፋ አደርጋለሁኝ። ለማንኛውም ለዛሬ ዜላቸው የመጣሁት ቪዲዮ ይህን ይመስል ነበረ። ቪዲዮን ኮዳችሁት እንደተለመደ ሁላችሁ ላይክ ላይክ አድርጉ። ይህ ቪዲዮ እንዲደረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የዶል ምልክተዋን ይጫኑ። ኢንሻላህ በቀጣይ በአዲስ በቆጆ ቪዲዮ እስከምንገናኝ፣ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ኢድ ሙባረክ